አርሰናልን የመሰለ በዚህ ሰዓት ከየት አለ መድፉ ሙኒክን ቀዶ ጣለ ዘንድሮ ቀድሞ ጎል ቢያገባ ጎል ቢቆጠርበት የማይሞቀው ማይበርደው ሱፐር አርሰናል ዛሬም ከማይካርቴታ ጋር በላቀ ተደናቂ ጨዋታን የማስተዳደር አቅም አንጸባረቀ አርሰናልን በዚህ ወቅት የመሰለ የትም እንደሌለ በድንቅ ብቃቱ ለሚጠራጠሩትም መድፉ አሳየ አርሰናል ከጀርመኑ ገናና በፊት ወትሮ የነበረውን በየጨዋታው መሽኮር መምቀርፎ ባየር ሙኒክን በላቀ የጨዋታ ብልጫ ከሜዳ ዌምሬትስ አሽኮረመመ። ከአስር ዓመት በኋላ ሙኒክንም አሸነፈ። ሃሪኬንም በሳሊባና ማስኬራ የመድፎ አለቶች ኪስ እንደተደበቀ አመሸ። ሙኒክም ከ17 ጨዋታ የሲዝኑ የድል ጉዞ በኋላ ለመድፉ ከዋክብቶች ተንበረከከ። አሰልጣኝ ቪንሰንት ኮምፓኒም ለሱፐር ማይክ አርቴታ ታጅ ሰጠ። የፕሪሚየር ሊጉና ቡንደስሊጋው የወቅቱ ምርጦች ፍልሚያም በፕሪሚየርሺፕ አውራ ገድል ተጠናቀቀ። ሱፐር አርሰናል ሴት ፒሳጌን ሴት ፒሳጌን ሲሲሊን ኦሌዮላ የቆመ ኳስ እንደገና። የጀርመኑ ገናና በቆመኳስ ንጉሡ ከኤምሬትስ ተጨነቀ። የሴት ፒስ ጨዋታ የቆመኳስ እንቅስቃሴ ምስጋና ለኒኮላስ ጂዮቨሬግባና ከኤምሬትስ ለባቫሪያኑ መከራ ሆነ። በእያንዳንዱ የቆመኳስ እንቅስቃሴ አርሰናል ለግዙፉ የጀርመኖች ግብ ጠባቂና የሙኒኩ ግንብ ማኑኤል ኖዌርና ለሙኒክ ጓደኞቹ ፈተና ሆኑ። ቶተናምን አራት ለአንድ ስናሸንፍ አንድም ጎል በቆመ ኳስ ባለማስቆጠራችን ተበሳጭቻለው። ይህ ሊደገም አይገባም። በየትኛውም ጨዋታችን ከእንግዲህ ከቆመ ኳስ በአየር ላይ ጎል ሳናስቆጥር መውጣት የለብንም። ይህ ያሰልጣኙ ሱፐር ማይክ አርቴታ እንደ ቀልድ የተሰጠ ቃል ባቫሪያኑ ላይ በዩሊያን ቲምበር በብርሃን ፍጥነት ሠራ። ከቲምበርጎል አስር ደቂቃ በኋላ በሉዊስ ስኬሊ ክፍተት በጆሹዋ አኪሚች ግናብሪ፣ አስደናቂ ቅንጅት በታዳጊው ካርል ወዳቻነት የተቀየረው ጨዋታ ከረፍት መልስ በማዱኬም ታጠፈ። መድፈኛው ዳግም በጨዋታ እንቅስቃሴ መካከል ከካላፊዮሪ የተሻገረው ኳስ ጎል አደረገ። አርሰናል የተዋጣለት አማራጭ የቡድን ጥልቀቱን በካላፊዮሪ ማዱኬና ማርቲኔሊ ተደናቂ ቅያሬዎቹ አረጋገጠ። ጨዋታውንም ሙሉ ለሙሉ እንደተቆጣጠረ ሶስት ለአንድ አሸነፈ ባቫር ያኑም ከኤምሬትስ አጨብጭበው ወደ ሙኒክ ተመለሱ። ኖ ዮከሬስ፣ ኖ ማጋሊሽ፣ ኖ ኦዴጋርድ፣ ኖ ፕሮብለም። ዛሬም ከመድፉ ቤት በድል ደመቀ። ይህ ሰፊ ሚዛኑን የጠበቀ አማራጭ ቡድን ስብስብ ጥልቀት ያንድ የተደራጀ ታላቅ የሻምፒዮንነት ዓላማን የሰነቀ ቡድን የጸናው የጥንካሬ ምንጭ መሠረት እንደሆነ አርሰናል ምስጋና ለዝውውር ገበያው ቀማሪ አንድሪያ ቤርታ ይግባና እያለ ጊዜው የመድፉ መሆኑን ለሚጠራጠሩት አሳየ። ማይካርቴታም ለሁዱ የለንደን ደርቢ ተጠባቂ የቼልሲ ፍጥጫ ቡካዮሳ፣ ካይብሪ፣ ቼዜ፣ ዩሊያን ቲምበር የመሳሰሉትን ለማሳረፍ እንደ ልቡ ቀየረ። ራይስ ራይስ ቤቢ ደ ክላን ራይስ ፍርሃት አልባው የማይደክም የመድፉ ጄኔራል በመሃል ሜዳው ከድምፅ አልባው መሳሪያ ዙቢሜንዲ ተጣምሮ አንጸባረቀ። የጨዋታው ኮከብ ሆኖም አመሸ። ባቫሪያኑም ከሃሪኬን ጋር እንደፈዘዙ ከአንዳቻ ጎላቸው በኋላ የማጥቃት ሐሳቡ እንደ ቁምጣ እንዳጠራቸው ኤምሬትስ ለቀቁ። ይህ ከኖርዚለንደን ፎርኤቨር ገኒንግ ፎር ግሬትነስ መንደር በርችታ ታሸብርቆ ጀምሮ በአማራ የድል ስኬት የተጠናቀቀው የመድፉ ድል ነው። በቲምበርማዱኬና በርማዱኬና ማርቲኔሊ ጎሎች 3 ለአንድ የተጠናቀቀው የመድፉም ገድል ነው። በቻምፒየንስ ሊግ ምሽት ከ5 እስከ 5 የተፈጸመ ተደናቂው የአርሰናል አሸናፊነት ጉዞ ነው። አርሰናልን የመሰለ በዚህ ሰዓት በዘመናዊ እግር ኳስ ከየት አለ ለሚለው ጥያቄም ቀላሉ መልስ የሰጠ ሱፐር አርሰናል ስግ ል አርቴተ አርሰናል ኤሚሬትስ በርችት ተውቦ ጨዋታውን ጀመረ። ፍጥጫው የሁለቱ ምርጦች ነው። አርሰናል ከባየር ሙኒክ፣ አርቴታ ከኮምፓኒ፣ ፕሪምየር ሊግ ከቡንደስሊጋ መድፈኛው ከወዱ ለንደን ቀይ ነች ወይ ሰማያዊ? ቀልብ ገዢ አነጋጋሪ ጥያቄ። በፊት ባቫሪያኑን በሌላኛው እውነተኛ ፈተናው ገጠመ። ሃሪኬን ጀርመኖቹን ወክሎ ከመድፉ ፊት አለ። የጎል ቀበኛው ከመድፎ አጥር ፊት የሚኖረው አቋም ተናፋቂ ሆኗል። ጊዜው በእንግሊዝም በአውሮፓም ያርሰናል ነው። ጥያቄው ከዶሮዋ የሰሜን ለንደን ገድል በኋላ ዓለምን እንዳነጋገረ ለመድፎ አቋም መፈተሻ ሌላኛው የጊዜው ድንቅ ቡድን የጀርመኑ ገናና ባየር ሙኒክ ጋር ደርሷል። ተጠቅሷል ሱፐር ማይካርቴታ ዶሮዋን አራት ለአንድ ገነጣጥሎ ከጣለው መድፈኛ የተወሰኑ ቅያሬዎችን በቤስት ኢለቨን አድርጓል። ዳኛው ከጣሊያን ናቸው። ሄንካፔ በማስኬራ ስኬሊ በካላፊዮሪ ተቀይረዋል። የካላፊዮሪ በስኬሊ ተጠባባቂ መሆን በርካቶችን አነጋግሯል። የሃትሪኩ ጌታ የብሪቼዜ ዛሬም በመጀመሪያው አሰላለፍ አለ። ዮከሬስ ኦደጋርድና ማጋሊሽ በአሰላለፉ አይታዩም። ከጉዳት ያገገመ አንበሉ ሱፐር ኦዳ በተጠባባቂነት ጀምሯል። ቶተናምን አራት ለአንድ ስናሸንፍ አንድም ጎል ከቆመ ኳስ ባለማስቆጠራችን ተበሳጭች ያለው የሊደገም አይገባም፣ የማይካርቴታ አንደ ቀልድ የተሰጠ ቃል ባቫሪያኑ ላይ በዩሊያን ቲምበር በብርሃን ፍጥነት ተፈጸመ። ሴት ፒሳጌን፣ ሴት ፒሳጌን ኦሌዮላ የቆመኳስ ኳስ እንደገና። አርሰናል የቆመ ኳስ አውራው የቆመ ኳስ ንጉሥ እንደሆነ ዳግም በዩሊያን ቲምበር አረጋገጠ። ከቲምበርጎል አስር ደቂቃ በኋላ ባቫሪያኑ በጆሽዋ ኪሚችና ግናብሪ ተአምር አሳዩ። ኪሚች በረጅሙ የአርሰናል ግራ መስመር ለግናብሪ ኳሱን ጣለ። ግናብሪ ለወጣቱ ካር አሻገረ። ባየር ሙኒክ ጎል። የማይክ አርቴታ የካላፊዮሪስ ኬሊ ቅያሪ ውሳኔ ዋጋም አስከፈለ። በነዛ ሽርፍራፊ ሰከንዶች በመጀመሪያው አጋማሽ የምርጦቹ ፍልሚያ ከኤምሬትስ ቀጥሏል። ከካር ሊያቻ ጎል በኋላ ሊያንድሮ ትሮሳድ በጉዳት በማዱኬ የተቀየረ የመድፉ ባቫሪያኑ ፍጥጫም በቀልብ ገዢ ፉክክር ከኤምሬትስ የገኒንግ ፎር ግሬት ነሳለም የሞቀ ድባብ ጋር ለረፍት ተሻገረ። ከቲምበርጎል 10 ደቂቃ በኋላ በሉዊስ ስኬሊ ክፍተት በጆሹዋ ኪሚች ግናብሪ አስደናቂ ቅንጅት በታዳጊው ካርል ወዳቻነት የተቀየረው ጨዋታ ከረፍት መልስ በማዱ ኬም ታጠፈ። መድፈኛው ዳግም በጨዋታ እንቅስቃሴ መካከል ከካላፊዮሪ የተሻገረው ኳስ ጎል አደረገ አርሰናል የተዋጣለት አማራጭ የቡድን ጥልቀቱን በካላፊዮሪ ማዱኬና ማርቲኔሊ ተደናቂ ቅያሬዎቹ አረጋገጠ ጨዋታውንም ሙሉ ለሙሉ እንደተቆጣጠረ ሶስት ለአንድ አሸነፈ ባቫሪያኑም ከኤምሬትስ አጨብጭበው ወደ ሙኒክ ተመለሱ ኖ ዮከርስ ኖ ማጋሊሽ ኖ ኦዴጋርድ ኖ ፕሮብለም ዛሬም ከመድፉ ቤት በድል ደመቀ ይህ ሰፊ ሚዛኑን የጠበቀ አማራጭ ቡድን ስብስብ ጥልቀት ያንድ የተደራጀ ታላቅ የሻምፒዮንነት ዓላማን የሰነቀ ቡድን የጸናው የጥንካሬ ምንጭ መሠረት እንደሆነ አርሰናል ምስጋና ለዝውውር ገበያው ቀማሪ አንድሪያ ቤርታ ይግባና እያለ ጊዜው የመድፉ መሆኑን ለሚጠራጠሩት አሳየ። ማይክ አርቴታም ለውዱ የለንደን ደርቢ ተጠባቂ የቼልሲ ፍጥጫ ቡካዮ ሳካ፣ ኤበሬቺ ኤዜ፣ ዩሊያን ቲምበር የመሳሰሉትን ለማሳረፍ እንደ ልቡ ቀየረ። ራይስ ራይስ ቤቢ ዴክላን ራይስ ፍርሃት አልባው የማይደክም የመድፉ ጀነራል በመሃል ሜዳው ከድምፅ አልባው መሳሪያ ዙቢ ሜንዲ ተጣምሮ አንጸባረቀ። የጨዋታው ኮከብ ሆኖም አመሸ። ባቫሪያኑም ከሃሪኬን ጋር እንደፈዘዙ ከአንዳቻ ጎላቸው በኋላ የማጥቃት ሀሳቡ እንደ ቁምጣ እንዳጠራቸው ኤምሬትስን ለቀቁ። ይህ ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ መንደር በርችት አሸብርቆ ጀምሮ ባማሬ የድል ስኬት የተጠናቀቀው የመድፉ ድል ነው። በቲምበር ማዱኬና ማርቲኔሊ ጎሎች 3 ለ አንድ የተጠናቀቀው የመድፉም ገድል ነው። በቻምፒየንስ ሊግ ምሽት ከአምስት 5 አምስት የተፈጸመ ተደናቂው የአርሰናል አሸናፊነት ጉዞ ነው። አርሰናልን የመሰለ በዚህ ሰዓት በዘመናዊ እግር ኳስ ከየት አለ ለሚለው ጥያቄም ቀላሉን መልስ የሰጠ ሱፐር አርሰናል

የጨዋታው ኮከብ ደክላን ራይስ በውድድር ዓመቱ ምርጡ ጉዞችን ከጠንካራው ተጋጣሚያችን ፊት የነበረን አቋም ድንቅ ነበር። ለዚህ ደግሞ አሰልጣኛችን ትልቁን ዋጋ ይወስዳል። አርሰናል በመጨረሻ ለየትኛውም ተጋጣሚው ዝግጁ መሆኑን አሳይቷል። በሁለተኛው አጋማሽ የነበረን የላቀ ብልጫ ድንቅ ነበር። ይህ ጉዞችን በበለጠ ህብረት ተጠናክሮ ይቀጥላል ሲል ተናግሯል። ማይካርቴታ በበኩሉ ይህ አርሰናል ለሁሉም ዋንጫዎች የተዘጋጀ ነው። እንደ ቡድን ካለን የላቀ ጥንካሬ ጋር በግል በአንዳንድ አስፈላጊ ሞመንቶች እያሳየን ያለነው ተደናቂ ብቃት ሊቀጥል ይገባል። ጉዞአችን ሩቅ ነው። ዓላማችን ግልጽ ነው። እያሳየን ያለነው የውጤት ጉዞ የበለጠ ተጠናክሮ እንዲቀጥል በትኩረት መፋለማችን እንቀጥላለን። ይህ ሲዝን ካለፉት የተለየ ሆነው እንደሚጠናቀቅ እርግጠኛ ነኝ። ከአርሰናል ፊት የሚቆሙት ተጋጣሚዎቻችን ሁሉ ምን ሊያጋጥማቸው እንደሚችል ዛሬም መልስ በድጋሜ ይሰጠን ይመስለኛል ያለፉት ዓመታት ጠንካራ የፉክክር ጉዟችን የዛሬውን ጠንካራውን አርሰናል መልክ ፈጥሮልናል፣ ሲል ሱፐር ማይካርቴታ ክለቡ አርሰናል በሁሉም መድረኮች ርቆት የከረመውን ዋንጫ በቁርጠኝነት ድል ለመንሳት ውጤታማ አቋሙን አጠናክሮ እንደሚቀጥል ቃል ገብቷል።

ቀለሙ ሰማያዊ ነው፣ ክለቡ ቼልሲ፣ መገኛው ምዕራብ ለንደን፣ መቀመጫው ብሪጅ ብሉ ኢዘ ከለር። እኛ ቼልሲዎች የአባታችን ሮማን አብርሃሞቪች ሁለታን የማንረሳ በዓለም ሻምፒዮንነት ክብር የደመቅን የለንደን ኩራቶች ነን። የዓለም ሻምፒዮን የሆነውም በምክንያት ነው። አድማጮች፣ አሁን የቼልሲ ሰማያዊ ወዳጆች ሁሉ ይህንን ቢሉ ቢያንስባቸው እንጂ አይበዛባቸውም። ምክንያቱም ሚስተር ቼልሲ ላሚን ያማልና የባርሴሎና ከዋክብቶችን ከምዕራብ ለንደን ለአፋልጉ ላፋልጉይ ማስታወቂያ በሚበቃ መልኩ ደብዛቸውን አጥፍተው ሶስት ለዜሮ ረጥተዋል። በሞተሩ ካሲዶ ተጋድሎ፣ በአርጀንቲና የዓለም ዋንጫ አሸናፊ ኤንዞ ታታሪነትና በብራዚላዊ ወንደርኪድ ስቴቪዮ ማጂክ የደመቀው ቼልሲ በአማራጭ የተደራጀ ሚዛኑን የጠበቀ ስብስቡ መልሶ አስፈሪነቱን መያዝ